ሰበር መረጃ! እንኳን ደስ አላችሁ! እጅግ በጣም ደስ የሚል በነገው ዕለት የሚመረቅ ፕሮጀክት በተመለከተ የምንዳስስ ይሆናል። በሌላ መረጃ ደግሞ አሳዛኝ መረጃ አለ። በአንድ ቤተ ክርስቲያን ሊያስመርቁ ሲሉ እንጨት መረባረር ተሰብሮ ህይወታቸው ያለፋለ፣ እሱንም የምንዳስስ ይሆናል። በመከተው ማሟና በማስረሻ ሰጤም የተወራ ወሬ ያለ እሱን ዛሬ አንመለስበትም። ዛሬ ደስታችን መገለጫ የሆኑ ለዘመናትና በጉጉት ሲጠበቅ የነበረው ፋብሪካችን ይመረቀን በነገሎች ጠቅላይ ሚኒስትር ዶክተር አብይ በተገኙበት ማለት ነው። ጠቅላይ ሚኒስትር ዶክተር አብይ፣ ቀዳሚው ትዝናሽ ታያቸው፣ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ እና አደም ፋራ እንዲሁም ሌሎች ከፍተኛ የመንግስት ስራ ኃላፊዎች ጨምሮ ጅጅጋ ገብተዋል። ሲገቡም ደማቅ አቀባበል ተደርጎላቸዋል ማለት ነው። በጅጅጋ የገቡ ሲሆን በነገው እለት በኢትዮጵያ ለዘመናትና በጉጉት ሲጠበቅ የነበሩትን የነዳጅና የተፈጥሮ ጋዝ ፕሮጀክት የሚመርቁና በነገው እለት ስራ የሚያስጀምሩ ይሆናል። እንኳን ደስ አላችሁ! እጅግ በጣም ደስ ብሎናል። ለጠላቶቻችን ደግሞ የራስ ምታት መርዶ የሚሰሙበት ይሆናል ማለት ነው። ስለዚህ ውድ ቻናል ቤተሰብ ተከታታዮች፣ ከዚህ ፕሮጀክት ጋር የምናነሳው ሌሎች ጉዳዮች ይኖራሉ። እስከ ፕሮግራም ፍጻሜ ከኔ ጋር አብራችሁ ተቆዩ ዘንድ ባክብሮት እንጠይቃለን። ፋኑ ማስረሻ ሰጤና ፋኑ መክተው ማሞ ቦሎች መካከል የወጣ መረጃ አለ። እሱን ለጊዜው አልመለሰበትም። ምክንያቱም መርዶ ይስሙ። እኛ ራእያችን ልማትና እድገት ነው። በተለይ በተለይ ብዙዎች ጠላቶቻችን ወሬ፣ አሉባልታ በሶሻል ሚዲያ በመልቀቅ ይታወቃሉ። ለልማትና ለልማት ጠቅላይ ሚኒስትሩን በማጠልሸት የሀገርን ኢኮኖሚ በመጠምዘዝ ወደ ድህነት አዘቅት ውስጥ እንድትገባ የሚሰሩ ሌት ተቀን ጠላቶቻችን በርካታ ናቸው። ለአብነት ያህል ላስታውሳላችሁ። በነገው ዕለት የሚመረቀው የነዳጅ የተፈጥሮ ጋዝ ፕሮጀክት ሲመረቅ እጅግ ትልቅ ደስታና እጅግ ከፍተኛ የሆነ ኩራት የሚሰማ አንዱ የእድገታችን ጎዳና የሚያመላክት ነው። በተለይ በተለይ የኮሪደር ልማት ሲባል ብልጭልጭ እየተባለ ሲጠለሽ አዲሱ የኤርፖርት የሚሰራው ሲባል ለኦሮሞ ሲባል በዛ አይነት ሰበብ እየሰጡ የፖለቲካ ሴራ የሚሰሩትን እዚህ ጋር እየዣ አንድ ነገር ላስታውሳቸው ይህ የተፈጥሮ ነዳጅ ጋዝ ፕሮጀክት በጅጅጋ ወይም በሶማሌ ክልል እንዲተከል እንዲመሰረት ለምን አስፈለገ ክልሉን ለመጥቀም ነው ወይስ ብሔርተኛ ስለሆነ ነው? መንግስት አይደለም። ፕሮጀክት ሲተከል ሲሰራ መሰረት የሚያደርገው የተፈጥሮ የሚገኝበትን ሪሶርስ ወይም ጥሬ ግብዓት ነው። ለምሳሌ ሰሞኑ ሲነሳ የነበረ ፖለቲካ ሲሰራበት የተመለከቱኝ ኤርፖርት፣ አዲሱ ኢንተርናሽናል ኤርፖርት የሚሰራው ነው። የቦሌ ኤርፖርት የት ነው ያለው? ዋና መዲናዋ የት ነው ያለች? አዲስ አበባ። ስለዚህ ኤርፖርት መሰረት ያለበት ከየትኛው ክልል ነው? ይህን ራሱ እራሱ ይፈተዋል። ስለዚህ ወደ ቻናል ቢስፈክታች ልንነቅ ያስፈልጋል። የፖለቲከኞችን ሴረኞች ማዳመጥ የለብንም። ቦሌ ኢንተርናሽናል ኤርፖርት አዛ ተቀምጦ ሌላ ቦታ መውሰዱ ተገቢ ነው ወይ? አዲስ አበባ መዲኑ አዛ ተቀምጣ ሌላ ቦታ መውሰዱ ተገቢ ነው ወይ? ትግራይ ክልል መሄድ አለበት? አማራ ክልል መሄድ አለበት? አፋር ክልል መሄድ አለበት? ይሄ ቤዝ የሚሆነው ተፈጥሮ የሚገኝበት ወይም አክሰስ ቅርብ የሆነበት መሰረት በማድረግ ነው። ስለዚህ ጅጅጋ አሁን በነገው እለት የሚመረቅ በሶማሌ ክልል ማለት ነው፣ የነዳጅና የተፈጥሮ ጋዝ መሰረቱ የሚገኝበት ጥሬ ዕቃ መሰረት በማድረግ ነው። ለምሳሌ በትግራይ ክልል የወርቅ ማድናት አለ፣ ሕወሓት ዛሬ እየዘረፈው የሚገኘው ፋብሪካው እዛ የሚተከልበት ተፈጥሮ የሚገኝበት መሰረት በማድረግ ነው። ስለዚህ ውድጃና ቤተሰብ ተከታታዮች እንኳን ደስ አለን፣ እንኳን ደስ አለን። በጣም የሚያኮራና የሚያኮራ ነው። ይሄን መቼም ብልጭልጭ አትሉትም። የኮሪደር ልማት ብልጭልጭ ስለ ኮሪደር ማንሳት ካስፈለገ የዓለምን ስልጣኔ የደረሰበትን ማስታወስ በቂ ነው። ለምሳሌ ትራምፕ በሀገራቸው በቢሊዮን ዶላር ስለ ኮሪደር ልማት እንደ በጀቱ እናውቃለን። ስለዚህ ምን ያህል ክፎከስ እንደሚደረግበት በእኛ እንግዳ ስለሆነባችሁ ይመስለኛል ይህን የፖለቲካ ሽፋን ሰጣችሁ እየሰራችሁ የሚገኘው። ለማንኛውም እንኳን ደስ አለን። ለጣላቶቻችን የራስ ምታት መርዶ የሚሰሙበት ቀን ነው። በነገው ዕለት በደማቅ ይመረቃል፣ ጠቅላይ ሚኒስትሩ፣ ምክትል ጠቅላይ ሚኒስትሩ እንዲሁም ከፍተኛ የመንግስት የስራ ኃላፊዎች በተገኙበት የሶማሌ ክልል ርዕሰ መስተዳድርን በተገኘበት በደማቅ ሁኔታ ይመረቃል። ስለዚህ የእኛ ራእይ ራእይና ራእይ እድገት ነው። ጠላታችን ድህነት ነው። ስለዚህ ታጥቃችሁ የምትንቀሳቀሱ የልማት እንቅፋት የሆናችሁ ይብቃችሁ፣ ሰከን ብላችሁ ተመለሱ። እዚህ ጋር ይዘን በሌላኛው በዜና በጣም የሚያሳዝንና ልብም የሚሰብር ነው። በአማራ ክልል በሰሜን ሸዋ ዞን ምንጃር ሽንኳራ ኳራ ወረዳ አረርቲ ከተማ አስተዳደር አረርቲ ማርያም ቤተ ክርስቲያን አመታዊ ክብረ በዓልን አስመልክቶ ከጠዋቱ አንድ ሰዓት ከአርባ አምስት ወይም ሩብ ጉዳይ ለሁለት ሰዓት ላይ የተሰራ ያለውን ቤተ ክርስቲያን እየጎበኙ ባለበት ሰዓት የፊኒሽንግ የተሰራ እንጨት ተደርምሶ ከ35 ሰዎች ሕይወት እንዳለፈ ተገልጿል። በተለይ ይህ እንጨት የተደርምሰው ሕንፃውም ከፍ ያለ በመሆኑ እንዲሁም ከአሰራር ጥንቃቄ ጉድለትም እንደሆነ መረጃዎች እየወጣ ይገኛል። ስለዚህ እጅግ በሚያሳዝንና ልብ በሚሰብር ምእመናን፣ እንግዲህ በአመታዊ ክብረ በዓል መሰረት በማድረግ የቤተክርስቲያኑ ፊኒሽንግ ያልደረሰበት ያለበት ሁኔታ በመጎብኘት ባሉበት ሰዓት ነው እንጨቱ ተደርምሶ የ35 ሰዎች ህይወት እንዳለፋ ለሌሎኝም ለአካል ጉዳት እንደደረጋቸው መረጃ እየወጣ የሚያመላክተው፣ እጅግ ልብ የሚሰብርና የሚሰብር ነው። አመታዊ ክብረ በዓል መሰረት በማድረግ በጉብኝት ላይ እና የቤተ ክርስቲያኑን የደረሰበት ሁኔታ እየተመለከቱ ባለበት ሰዓት ነው። እጅግ እጅግ ያሳዝናል። በጣም የሚያሳዝን ጉዳይ ነው። ሁለቶች እንግዲህ ተመሳሳይ ገጠምሽኝ ይመስላል። በሌላ ዜና ደስ የሚል መንግስት የደረሰበት የደረሰበትን እድገት ደረጃ ወይም ደግሞ በቃሉ የገባው መሰረት የፋብሪኮችን ያደረሰበትን ሁኔታ እየተመለከተ፣ በሌለኛ ዜና ደግሞ አመት ክፍረ ባልን እንግዲህ መመናን በሚጎበኙበት ሰዓት ህይወታቸው እንደዚህ ማለፉ በጣም የሚያሳዝነው፣ መጽናናት ለቤተሰብና ና ለወደደ ዘመድ እንዲሁም ለሀገር መኛ አለሁኝ። መልካምነት ለሀገር ይጠቅማል። እድገት ለሀገር ይጠቅማል። ጠማማነት ለማንም አይጠቅምም። ለጠማማነት ለይች አጭር ጊዜ ለማንም አይጠቅምም። ስለታጥቃችሁ ያላችሁ ወንድሞቻችን ይብቃችሁ። የህዋት ፈረሶች፣ የሸኔ ፈረሶች፣ የኤርትራ ፈረስ ሁናችሁ የምታገለግሉ ይብቃችሁ፣ ይብቃችሁ። ወደ ልማት ጎዳና እንጓዝ። ፋኖም ይብቃ፣ በተለይ ሸኔም ይብቃ፣ ህዋትም ይብቃ። እነዚህ ጽንፍ በመያዝ እንጠቅማለን ብለው የፖለቲካ ወይም ብሔር መሰረት አድርጋቸው የምትንቀሳቀሱ እኛ ራዕያችን እድገትና እድገት ነው። በጣም የሚያኮራ ጉዳይ ነው። ስለ ነዳጅ ስትሳለቁ የነበራችሁ ምን አጀንዳ ይዛችሁ እንደምትመጡ እስቲ እንጠብቃለን፣ እንጠብቃለን ማለት ነው። ወደ ቻናል ቤተሰብ ተከታታዮች እንኳን ደስ ያላችሁ። በዚህ ልንኮራ ይገባል። የሀሳብ ልዩነት በየትኛውም አቅጣጫ ይኖራል። ይህን የሀሳብ ልዩነት ግን በሰለጠነ መንገድ በንግግር በውይይት መፍታት ይቻላል። ነፍጥ የትም አያሻግርም። የሀገርን ኢኮኖሚና ውድ የሆነ ሰው ህይወት ከመብላት ውጭ። ስለዚህ በነገ ሁለት ይመረቃን። ውድ የቻናል ቤተሰብ ተከታታዮች እንኳን በመላ ኢትዮጵያ፣ በዓለም ደረጃ ያላችሁ ሁሉ እንኳን ደስ አላችሁ። ሁላችንም ዓላማችን እድገት ይሁን። ሌባና ሌሌባ ባሪዎች አንሁን። ብዙ የፖለቲከኛ ሴረኞች ሌቦች አጭበርባሪዎች በወጣት ደም የሚነግዱ የሚቀልዱ ናቸው። በዚህ ቁማር እንግዲህ የወጣት ህይወት እየተበላ የራሳቸውን የግል ኢኮኖሚ የሚያካብቱበት በርካቶች ናቸው። ለአብነት ያህል የህወሓት የሚባል ድርጅት ዘራፊ የድርጅት ቡድን ስብስብ በትግሬ ወጣት እየቀለደ ዛሬ የወርቅ ማዕድናትን ይዘርፋል ከኤርትራ ሽፍታ ወይም ደግሞ ዱርዬ ጋር በመመሳጠር ማለት ነው። ስለዚህ ይህ የፖለቲካ ሴራ የጥቂት ፖለቲከኞች ጥቅመኛ ብቻ ማስፈጸሚያ ነው። ከዚህ መማር ተገቢ ነው እላለሁ። በሌላ ቪዲዮ እስክንገናኝ ውድ ቻናል ቤተሰቦች እንኳን ደስ አላችሁ። መልካም ምሽት ይሆንላችሁ ዘንድ በአክብሮት እመኛለሁ። በነገሎት የሚመጣ አዲስ መረጃ ሲኖር ዘንድ የምንመለስ ይሆናል። ስለ መከቶ ማሞና ስለ ማስረሻ ሰጥሞ ይወጣል። እሱን በነገሎት ያለውን ነገር እጀላችሁ እመለሳለሁ። መልካም ቆይታ